ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር መታሰቢያህን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስለታለሁ ብሎታል። ይህ ማለት በእምነት የቅዱስ ጊዮርጊስን ዝክር ለሚያደርግ፣ በዓሉን ለሚያከብር እና በስሙ ምጽዋት ለሚሰጥ ሰው እግዚአብሔር በቅዱሱ ልመና ምክንያት ይቅርታን ይሰጠዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ መስከረም 23 2018 የቅዱስ ጊዮርጊስ ወርሃዊ መታሰቢያው በዓል በመሆኑ ስለ ቅዱስ ጊዮርጊስ ከገድሉ የተወሰዱ ትንሽ ታሪኮችን ልነግራችሁ ወደድኩ። የቅዱስ ጊዮርጊስ ወዳጆችና መላው ኦርቶዶክሳውያን እንኳን ለታላቁ በሊቀ ሰማዕቱ ለቅዱስ ጊዮርጊስ ራሳዊ መታሰቢያ ቀን አደረሳችሁ። በረከቱና ጸሎቱ ተራዳይነቱ ከሁላችን ጋር ይኑር። ሰማዕተ ኢየሱስ ክርስቶስ የልዳው ንጉሥ ቅዱስ ጊዮርጊስ በታላቅ ጀግንነትና በጸና እምነት የኖረ ሊቀ ሰማዕታት ነው። የቅዱስ ጊዮርጊስ ታሪክ ለወጣቱ ትውልድ ትልቅ የሕይወት ትምህርት ቤት ነው። የታማኝነትና የጽኑ ተጋድሎ ምሳሌ። የቅዱስ ጊዮርጊስ ቅዱስ ጊዮርጊስ በንጉሥ ዲዮቅልጥያኖስ ዘመን ታላቅ የጦር መሪና መኳንንት የነበረ ቢሆንም ንጉሱ ጣዖትን እንዲያመልክ ባዘዘ ጊዜ ሹመቱንና ክብሩን ናቀ። ገንዘቡን ሁሉ ለድሆች ከሰጠ በኋላ በንጉሱ ፊት ቆሞ በኢየሱስ ክርስቶስ ያለውን እምነት በግልጽ መስክሯል። ታማኝነቱ ከኢየሱስ ክርስቶስ በቀር ለሌላ አምላክ ላለመስገድ የወሰነው ጽኑ አቋም ፍጹም ታማኝነቱን ያሳያል። እዚህ ምክንያት የደረሰበትን ከባድና አስከፊ ስቃይ ሁሉ ታግሷል። ጽኑ ተጋድሎ በገሉ እንደተገለጸው ንጉሱ የሰጠውን ስቃይ ሁሉ ለምሳሌ በእንጨት ላይ መሰቀል፣ የብረት ጫማ መጫማት፣ ስጋን በመቃጥን መከተፍ፣ በመጋዝ መሰንጠቅ፣ ወዘተ የመሳሰሉትን ስቃዮች በመታገዝ በመታገዝ ሶስት ጊዜ ሞቶ ጌታችን ኢየሱስ ክርስቶስ ከሞት እያነሳው በጽናት ተቋቁሟል። ይህም ለእምነቱ የከፈለው ታላቅ ዋጋ ነው። ጌታችን የተሰጠው ቃል ኪዳንም ይህን ተጋድሎ አጽንቶታል። ወጣቱ ትውልድም ከቅዱስ ጊዮርጊስ ሊማራቸው የሚገቡ ጉዳዮች፣ ወጣቱ ትውልድ በቅዱስ ጊዮርጊስ ሕይወት ውስጥ የሚከተሉትን ዋና ዋና ትምህርቶች ያገኛል። ጠንካራ የእምነት አቋም ወይም ጽናቱ፣ ከገድሉ እንደምንማረው ቅዱስ ጊዮርጊስ ሹመትና ስልጣን ተሰጥቶት የነበረ ቢሆንም ለእምነቱ ሲል ሁሉንም ትቶ በደረሰበት መከራም አልተሸነፈም። በዮሐንስ ራእይ ሁለት አስር ላይ የምትጻፈው ጌታንም እስከ ሞት ድረስ ታመን የህይወትንም አክሊል እሰጥሃለሁ፣ በማለት እንደነገረን ወጣቱ በምንም አይነት ፈተናና መከራ ውስጥ ቢሆን ለእምነቱና ለመርሆቹ ሳይንግዳገድ መጽናትን መማር አለበት። ከራስ ወዳድነት የራቀ ልግስናውና ፍቅሩ ከገሉ እንደምንማረው ቅዱስ ጊዮርጊስ ከመመስከሩ በፊት ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ባሮቹን ነጻ አውጥቷል። ይህም ለዚህ ዓለም ሀብት የሰጠውን ንቀትና ለእግዚአብሔርና ለሰው ልጆች ያለውን ፍቅር ያሳያል። ወጣቱ ትውልድ ገንዘብን ከመሰብሰብ ይልቅ ለወንድሙ መራራትንና መርዳትን መማር ይገባዋል። በማቴዎስ 6 19-21 እንደተጻፈው እውነትን በድፍረት መመስከር ወይም ጀግንነቱ። ከገድሉ ሰባ ነገስታት በተሰበሰቡበት አዳራሽ ውስጥ በመግባት ብቻውን የጣዖት አምልኮን አውግዟል። ይህ ከፍርሃት የጸዳ ጀግንነትና የእውነት መናገር ድፍረት ነው። ወጣቱ በዘመኑ ፈተናዎች ፊት ሳይፈራ እውነትን መናገርንና ፍትህን መጠበቅን ከቅዱስ ጊዮርጊስ ሊማር ይገባዋል። በትሕትና መታዘዙ ከገድሉ በስቃይ ወቅት ጌታችን ኢየሱስ ክርስቶስ ተገልጦለት በትንሣኤው ያጸናውና የድል አክሊሉን እንደሚያገኝ የነገረው ቃል ኪዳን እርሱ ትእዛዘ እግዚአብሔርን ለመፈጸም ምን ያህል እንደተገዛ ያሳያል። ወጣቱ የኃይሉ ሁሉ ምንጭ ከእግዚአብሔር መሆኑን ተረድቶ ዓለማዊ ኃይልንና ጥበብን ከመመካት ይልቅ በእግዚአብሔር ኃይልና ጥበብ መታመንን መማር ይገባዋል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 9 እስከ 10 ላይ እንደጻፈው ለቅዱስ ጊዮርጊስ የተሰጠው ቃል ኪዳን ቅዱስ ጊዮርጊስ ሰማዕትነቱን ከመጨረሱ በፊት ጌታችን ኢየሱስ ክርስቶስ ተገልጦለት ከሰጠው ቃል ኪዳን የተወሰኑት ዋና ዋና ነጥቦች በመጽሐፈ ገሉ ውስጥ ተጽፈዋል። እነዚህም ቃል ኪዳኖች የቅዱሱን ታላቅነትና ፈጥኖ ደራሽነት የሚያረጋግጡ ናቸው። ዋና ዋና የቃል ኪዳን ክፍሎች፣ ኃጢአትን ይቅር ማለት። ጌታችን በምድር መታሰቢያህን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስለት አለው ብሎታል። ይህ ማለት በእምነት የቅዱስ ጊዮርጊስን ዝክር ለሚያደርግ፣ በዓሉን ለሚያከብር እና በስሙ ምጽዋት ለሚሰጥ ሰው እግዚአብሔር በቅዱሱ ልመና ምክንያት ይቅርታን ይሰጠዋል ማለት ነው። ፈጣን ተራዳኢነቱ፣ በመከራውም ውስጥ ሆኖ በባሕርም ሆኖ በየብስም ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ የሚለው ቃል ኪዳን ቅዱስ ጊዮርጊስን ፍጡነ ረድኤት ያደርገዋል። ይህ ማለት በስሙ በመማጸን እርዳታ የሚጠይቁ ሁሉ በችግር ጊዜ፣ በሕመም ጊዜ፣ በጉዞ ላይ እና በሌሎችም መከራዎች ፈጥኖ እንደሚደርስላቸው የተሰጠ መለኮታዊ ዋስትና ነው። የድል አክሊሉ ጌታችን ቅዱስ ጊዮርጊስን ከሦስት ትንሣኤዎች በኋላ የሰማዕትነት አክሊል እንደሚበቃው ቃል ገብቶለት እንደሚቀበል ቃል ገብቶለት በመጨረሻም ራሱን በሰይፍ ሲቆረጥ ተቀብሎታል። የቅዱስ ጊዮርጊስ ገድልና ቃል ኪዳን ከመጽሐፍ ቅዱስ አስተምህሮ ጋር የሚገናኘው በቅዱሳን አማላጅነትና በክርስቶስ ስም የማሸነፍ ኃይል ላይ ነው። አማላጅነቱ ቅዱስ ጊዮርጊስ ከሞት በኋላ የተሰጠው ቃል ኪዳን የሚያሳየው የቅዱሳን ጸሎት በጌታ ፊት ተሰሚነት እንዳለው ነው። ያዕቆብ 5:16 ላይ እንደተጻፈው ጌታችን በቅዱስ በቅዱስ ጊዮርጊስ ስም የሚማጸኑትን ለመርዳት ቃል የገባው የእርሱን ታማኝነትና ታላቅ ተጋድሎ ከግምት በማስገባት ነው። በሞት ማሸነፉ ቅዱስ ጊዮርጊስ ብዙ ስቃዮቹን ተቀብሎና ሞቶ በመነሳት መጨረሻ ላይ ሰማዕትነቱን በድል መፈጸሙ በክርስቶስ ሞትና ትንሣኤ ኃይል ላይ መታመኑን ያሳያል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 37 ላይ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን እንዳለ ከሞት መነሳቱ የኃያሉን አምላክ ክብር በዓለም ሁሉ ለመግለጥ የተፈቀደ ልዩ ተአምር ነው። ቅዱስ ጊዮርጊስ በእምነቱ የጸና፣ በገንዘብ ያልተማረከ፣ እውነትን በድፍረት የገለጸ እና እስከ መጨረሻው የታመነ ታላቅ ጀግና ነው። ወጣቱ ትውልድ ለእውነት መቆምን፣ እግዚአብሔርን መታመንን እና በፍቅር መኖርን ከእርሱ እንዲማር የእርሱ በረከት እና ረድኤት አይለየን። እግዚአብሔር ሆይ የሚሳንህ ነገር የለምና የራቀውን አቅርበህ የረቀቀውን አጉልተ እየሰማነው ካለ ነው። መርዶና ሰቀቀን እረፍተ ስጋንና እረፍተ ነፍስን አትንሳን። ከሊቀ ሰማይታት ከቅዱስ ጊዮርጊስ በረከት እና ረድኤት አይለየን። ለዘላለሙ አሜን። ወስብሐት ለእግዚአብሔር።